ይሄ በአየር የሚሞላ ፍራሽ ካላችሁ እንግዳ ቢመጣባችሁ ጉዞ ብትወጡ ወይም ጠባብ ቤት ቢኖራችሁ በፍጹም አያሳስባችሁም። በመረጣችሁበት ቦታ በአየር በመሙላት በምቾትና በቅንጦት ትተኙበታላችሁ። ስትፈልጉ ደግሞ አተንፍሳችሁና ጣጥፋችሁ ማስቀመጥ ወይም ለጉዞ ይዛችሁት መውጣት ትችላላችሁ። ሰብስክራይብ እያደረጋችሁ ባህሪያቱን አጠቃቀሙንና ጥንቃቄዎቹን እንነግራችኋለን። በመጀመሪያ ከካርቶኑ በመውጣት ምንጣፍ ባለበት ወይም ለስላሳ መሬት ላይ እንዘረጋዋለን። ራሱ ላይ የተገጠመ አውቶማቲክ ፓምፕ ስላለው ቻርጀሩን ሶኬት ላይ በመሰካት ሮለሩን ቀይ ወደ ቀይ ስታዞሩት አየር ማስገባት ይጀምራል። ከዚያ 5 ከ4 ደቂቃ ባለ ጊዜ ውስጥ ይሞላል። ቻርጀሩን ነቅላችሁ ወደ ማስቀመጫው በመመለስ ቀላል ክብደት ስላለው እንደ ልብ እያንቀሳቀሳችሁ በፈለጋችሁበት ቦታ አስቀምጣችሁ መጠቀም ትችላላችሁ። እስከ 270 ኪሎግራም ድረስ መሸከም ይችላል። ሁለት ሰው አዝናንቶ ያስቀምጣል። ሜትር ከ52 የጎን ስፋት 2 ሜትር ከ3 ቁመትና ከመሬት 46 ሴንቲሜትር ከፍታ ሲኖረው የውስጥ ክፍሉ ከፖሊስተር ፋይበር ክሮች ስለተሰራ ጠንካራ ሲያደርገው የላይኛው ሽፋኑ ደግሞ ኮምፎርትና ቬልቬት ማቴሪያል ስለሆነ ምቾትና ልስ ስላሴ ያለው የአሜሪካዊን ኢንቴክስ ኢሮፕ ስታንዳርድ ምርት ነው። ከስለታማ መሳሪያዎች፣ ካልተስተካከሉ በጣም ሸካራማ ቦታዎች ከተጠነቀቅን ለረጅም ጊዜ መጠቀም እንችላለን። በመጨረሻም ቦታውን ማስፋት ወይም ፍራሹን ማንሳት ከፈለጋችሁ አየሩን በማስወጣት አጣጥፋችሁ የራሱ ቦርሳ ስላለው አስገብታችሁ በፈለጋችሁበት ማስቀመጥ ትችላላችሁ። ስልክና አድራሻችንን ዲስክሪፕሽን ላይ እናስቀምጣለን። ሌሎችም ምርቶች ስለምናቀርብላችሁ ሰብስክራይብ እያደረጋችሁ ቤተሰቡን እናመሰግናለን።